ሰላሜዬ ከአቶ ግርማ ጋር በፈቃዷ አደረች። እስከ ዛሬ ድረስ እንግዲህ ወረቀቱን ለማግኘት ወይም ደግሞ ማስረጃ ለማግኘት ነበር እዛ ቤት የገባችው። የገባችበትን ነገር ለማሳካት በፈቃዷ እንግዲህ ከአቶ ግርማ ጋር አድራለች ማለት ነው። ሰላም ሰላም፣ ቤተሰቦች እንዴት ናቸውልኝ? እናለ ፈጣሪ የተመሰገን ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንደዚህ ቤት አዲስ የሆናችሁ ሰብስክራይብ ሽን ላይክ እያረጋቸው ቤተሰብ ሆኑልኝ። የኔ ወርቆች ማለት ማለት ነው። ሀሴት ክፍል ሰባት ላይ እንግዲህ ሜሮንች የተረገመች ሴትዮዋ ሰላምና አቶ ግርማን አብሮ ላይ ለማሳደር ብላ ለሰላምዬ መድኃኒት ሰታታለች፣ ሻይ ውስጥ አድርጋ ሻዩን ሰላም ነበረችው፣ ያፈላችሁ ጨዋ አርገሽበት ነው ያፈላችሁ ቅመሽ ብላ ለሰላምዬ። ክፋቷ ያላለቀ ክፋቷ የማያልቅበት ሰው፣ ክፋት ግን ከየት ነው የሚያመጣው? ጥሩነትን እኮ እንደዚህ ብንፈጥ ነው ወይም ደግሞ ጭንቅላታችን ውስጥ ጥሩ ነገር ብናስቀምጥ ኖሮ እኮ የት በደረሰች ሀገራችን ማለት ነው። ክፋት ሰው ግን ከባድ ነው የምር ማለት ነው። እና ክፋቷ እንግዲህ ማያልቅባት ሜሮን ሰላምን ከአቶ ግርማ ከዛ ክብዳ ሰውዬ ጋ ለማሳደር ብላ እንግዲህ መድኃኒት አርጋበት ከሰጠቻት በኋላ፣ ይሄ ሻይ ጨው አርገሽበታል። እኔ ጨው አርግበት እና አፍ አላልኩሽም። ስለዚህ እራትሽ ያረፍሽ ጠጭ ብላ ነበር የሰጠቻት። በቃ ይሄ እንደፍቴ ሌላ ሰራ አድሻለሁ ስትላት፣ አሁኑ እኔ ጋ ኦኝና ሻዩ እፈልጋለሁ። ሻዩ የሚደፋ ስኳር የምትገዢ አንቺ አይደለሽ? ምን አለብሽ አንቺ ጨው እያረሽበታ። በታፊ እና ዲፊ እያለቻት ነበር እና ሰላምዬም ደግሞ ፈርታ፣ ጨዋቱ ፈርታ መድኃኒቱን ግጥም አርጋ ነበር የጠጣችው እና አገር ሰላም ብላ እሺ ሜሮን እዬ ይቅርታ፣ ይሄ ግን ምንም የለበትም መስሎች ሊሆን ይችላል ግን ሌላ አፈላልሻሉ ብላ ወደ ክች ስትገባ ማፍላት ነበር የከበዳት። ምክንያቱም መድኒቱ በጣም አይለኛ ስለሆነ ራሱ ስታ እንድተኛ የሚያስደርግ መድኒት ስለነበረ ማለት ነው። ምክንያቱም ከአቶ ግርማ ጋር ተመካክሮ ነበረ ይሄን ነገር ያረጉት። አቶ ግርማ ነበር መድኒቱን ገዝቶ ለሜሮን የሰጣት። ሜሮን ደብዳቤውን እንደምጽፍ ካወቀ በኋላ አቶ ግርማ ካኪ ዘራ ፍቺ ልጅ እዚህ ቤት ውስጥ ማየት አልፈልግም ብሎ እየጨፈረ ነበርና፣ እሱም አልተሳካለትም። ከዛ በኋላ እንግዲህ ቅርታ ለማድረግ ነው ሜሮን ይሄን ነገር ሰላም ላይ ለመፈጸም የተገደደችው። ሲጀመር እሷ ይሄን ነው የምትፈልገው፣ ማዋረድን፣ ሳሚ ፊት ለፊት በለጌ ሴት አርጋ ማሳየትን ነው የምትፈልገው። ና እሱ ነገር ደግሞ የተሳካለት ይመስለኛል። በዛሬ ደግሞ ሳሚና ጆሲን ከቤት አባራቸዋለች። ተዝናኑዱና ዛሬ የእናንተ ቀን ነው፣ የእኔ የሴቶች ቀን ስለሆነብኝ ዛሬ መሄድ አልችለም ብላ ነበረ ራሷ ቤት ቀርጣ እነሱን ከቤት ያስወጣቻቸው ለነገሩ እንዲመቻችላት ማለት ነው። ሰላምዬም ደግሞ ምንም አልመሰላትም ነበረ። ይሄን ነገር ታስበብኝ ያለች ብላ ስላላሰበች ነው እንጂ ይሄ ብታስብ ኖሮ እራሷን እንድትጠብቅ ትችል ነበረ። ገባችሁ? ሻዩን ጠጪ ስትላት አልፈልግም ማለት ትችል ነበረና። ለማንኛውም አብሮ ያድሩ ብዬ አምናለሁ። አቶ ግርማ እንግዲህ ገና አብሮ ሳያድሩ እያስታወሰ ከሷ ጋር የሚያሳልፈውን ነገር እያሰበ እየተዝናና ነበረና አንድ ላይ ሆኖ ግርምሽ እየወዳለሁ ሰላም እየወድሻለሁ ሲባባሉ ሲያስብ እያሰበ እያለ እጅ የሜሮን የምትባለው የሴጣን ቁራጭ ገብታ ከእልሙ አቃሩጣለች ማለት ነው። እንደ አይተኙም ታቃሩጣቸዋለች ብዬ አምናለሁ። ቤተሰቦች ይህ